ረፍት ጊዜያቸውን የሚያሳልፉባቸው የተለያዩ የመዝናኛ ስፍራዎች በመዲናችን አዲስ አበባ እንግዲህ በተለያዩ ቦታዎችና በተለያዩ ጊዜያት እየተመረቁና እየተገነቡ ይገኛሉ። በተለይ ሰዎች የኪነ ጥበብ ስራ የሚያቀርቡበት እንዲሁም ደግሞ የኪነ ጥበብ ወዳጆች ኪነ ጥበብን የሚመለከቱበትና የሚታደሙበት የተለያዩ ስፍራዎች በመዲናችን አዲስ አበባ በተለያዩ ቦታዎች እየተገነቡና ክፍት እየሆኑ ለከያንያንም ደግሞ እየቀረቡ ይገኛሉ። በተለይ ደግሞ ኪነ ጥበብ ለአንድ ሀገር ሁለንተናዊ ግንባታ ያላት አቅም ቀላል የሚባል አይደለም። እንግዲህ በባለፈው በመስከረም 18 ቀን የቲያትር ኮምፕሌክስ እንደተመረቀ ይታወቃል። በዛሬ ዕለት ደግሞ የምንገኘው ሰንጋተር አካባቢ ነው። ከዚህ ከጀርባ የምትመለከቱት በጣም ግዙፍ የሆነ የሲኒማ ኮምፕሌክስ ይመረቃል ማለት ነው። በዚህ የምርቃ ስነስርዓት ላይ የተለያዩ የመንግስት የስራ ኃላፊዎችና እና የኪነ ጥበብ ባለሙያዎች እንዲሁም ደግሞ ጥሬ የተደረገላቸው እንግዶች ይገኛሉ። የምርቃ ስነስርዓቱ ምን ይመስላል የሚለውን እንግዲህ ወደ እናንተ የምናደርስ ይሆናል። አብራችሁን ቆዩ። ን ደህና መጣችሁ ብያለሁ። ያው እንደምታዩት ይህ አዲስ የሲኒማ ማዕከል ነው። ይሄ አዲስ የሲኒማ ማዕከል ወደ 14 ወለል ያለው ሲኒማ ኮምፕሌክስ ነው። ሶ ይህ ሲኒማ ለፊልም ኢንዱስትሪ እድገት በርከፋች እና የሀገሪቱን የፊልም ኢንዱስትሪ እድገት እንደ በርከፋች ተደርጎ የሚወሰን ነው። ለኪነ ጥበብ ኢንዱስትሪ እድገት ያቀፉ በርካታ ቦታዎች አሉ። ስለሆነ ይሄ ከፍተኛ ቫሉ ያለው ነው ህንጻው። ሶ እንደምታዩት እዚህ መግቢያ አካባቢ ለካፌዎች የሚሆኑ ጌም ዞኖች የሚሆኑ አሉ። መሬት አካባቢ ላይ ለባንኮች፣ ለንግድ አገልግሎት፣ ለሱቅ፣ ለቢሮ የሚሆኑ አሉ ታች ላይ። ሶ ከዛ ቀጥሎ ወደ ላይ ያው ሜዛኒ ፍሎር ላይ እንደዚህ መዝናኛዎች አሉ። ወደ ላይ ስንሄድ የህፃናት ሲኒማ አለ። የህፃናት ሲኒማ በስሩ ወደ 592 ወንበር የያዘ ነው። በአንድ የ592 ህጻናትን ማዝናናት የሚችል ሲኒማ ነው። ይሄ ሲኒማ ደግሞ እንደ ሀገር የመጀመሪያ ነው፣ ህጻናትን ታሳቢ ተደርጎ ሲሰራ ከሱ ቀጥሎ ያው የዋቂዎች ሲኒማ አለ። የዋቂዎች ሲኒማ 887 ደንበኞችን በአንድ የማስተናገድ የሚችል ነው። ዘመናዊ ቴክኖሎጂ ሳውንድ ፕሩፍ ፕላስ ላይቲንግ ሲስተሙ እና ወንበሮች ራሱ ዲጂታል ሲስተም መሰረት አድርገው ኮር ተሰጧቸው ቁጥር ነምበሪንግ ከሰጧቸው ኦንላይን እየቆረጡ የሚገቡበት ልክ ቴክኖሎጂ ኢምፕሊመንት ሲደረግ በዛ ልክ መግባት እንዲችሉ ኮምፎርቴብል በሆነ መንገድ የተሰራ ሲኒማ ነው። ሶ በስሩ ስቱዲዮዎች አሉ። የፊልም ስቱዲዮዎችም አሉት። ፊልምን እዚ ቁጭ ብሎ የፊልሙ በኪነ ጥበብ ዘርፍ ላይ ያለው እዚህ ቁጭ ብሎ ፊልም እንዳያመርት ጥሩ ኦፖርቹኒቲ የሰጠ ነው። ሶ በአጠቃላይ ለፊልም ኢንዱስትሪው ላይ ያሉ ፊልም አምራቹ፣ የኪነ ጥበብ አፍቃሪው፣ ሌሎች በዘርፉ የተሰማሩ ማህበራትን ሳፖርት ሊያደርግ የሚችል የሲኒማ ኮምፕሌክስ ነው። ፎር ቤዝመንት ያሉት አጠቃላይ መቶ እና ከዛ በላይ መኪናዎችን በአንድ የማስተናገድ የሚችል ነው። ይሄ ደግሞ ደንበኞች ፊልም መመልከት ሲመጡ በአካባቢው የፓርኪንግ እጥረት ያለበት ነው ይሄንን መቅረፍ ሚችል ሁኖ የተሰራ ሲኒማ ነው። በአጠቃላይ ግን ዋና መሰረቱ ኪነጥበብና ኪነጥበብ መሰረት አድርጎ ለፊልም አፍቃሪው ለፊልሙ ዘርፍ ላይ ያሉ ከያንያንና የፊልም ባለሙያዎች እንደ ችግር ብለው የሚያነሱትን ፊልም አምርተን የት እናስመርቅ ፊልም አምርተን የት እናሳይ የሚለውን ችግር ሊቀርፍ የሚችል የሲኒማ ኮምፕሌክስ ነው። ሶ ለኪነ ጥበብ ዘርፉ ከፍተኛ ቫሉ ያለው ህንፃ ነው። መጀመሪያ በጣም ያማረ የሲኒማ ኮምፕሌክስ ይሰሩልንን የከተማችን አስተዳደር ምስጋና ይገባቸዋል። ይህን ሳይ እጅግ በጣም ነው ደስ ያለኝ። ለምን ለሚቀጥለው ትውልድ ጥሩ ውጤት ያመጣል ብዬ ጥሩ ትምህርት ቤት ይሆናል ብዬ አምናለው። የመጀመሪያው ነገር ይህን ቦታ መጥቼ እኔ ሳየው እንዳጋጣሚ ትልቅ የሚባል አይነት ደስታ ስሜት ነው የተሰማኝ ምክንያቱም በኢትዮጵያ የፊልምና የትያትር ታሪክ ውስጥ እንደዚህ አይነት ቦታዎች በጣም እንትን ተሰጧቸው ይሄ እውቅና ተሰጧቸው መገንባት መቻላቸው መንግስትን በተለይ ትኩረት ሰጡት እንደዚ አይነት ነገር መሰራት መቻሉ ትልቅ ኢንዱስትሪ ላይ ለውጥ የሚያመጣው ነገር አለ እና ጥሩ ነገር ነው በእኔ በኩል የሚሰማኝ ማለት ነው። የፈጠራ ብቃትንም የበለጠ ከፍ ያደርጋል። የኢትዮጵያን የሲኒማ ደረጃም ከፍ ያደርጋል። አርቱንም ከፍ እያደረገ የሚመጣ ሆኖ አግኝቼዋለሁና፣ እኔ እጅግ በጣም ደስ ብሎ ያየሁት ነበር። በዚህ እመላለሳለሁ ግን አላየሁትም። ያው እንደ ማንኛውም ፎቆች መስሎ ነበር። የዛሬው እለት ግን ልዩነቱን አሳይቶኛል። በጣም ደስ የሚል ስሜት ነው ያለው። ያው ደስታ ነው። ምክንያቱም አሁን በኔ እድሜ አንድ ሁለት ሶስት ሲኒማ ቤቶች ነበሩ። አሁን ግን ዛሬ ባየሁት በጣም ትልቅ ስሜት ነው የተሰማኝ። በጣም ትልቅ ስራ ነው የተሰራ። ዛሬ ላይ አንድ ነው ያልነው ነገ ላይ ደግሞ ሁለት ሶስት ይሄንን እያየን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 እንዲህ ያለው ነገር በመንግስት ደረጃ መሰራቱ በጣም ተስፋ የሚሰጥ ነው ብዙ እድሉን ያላገኙ ሰዎች በተለያዩ ምክንያት ሰዎች ስራቸውን ማውጣት ያልቻሉበት ሁኔታ ብዙ ነው በጣም ስለዚህ እንዲህ ያሉ መድረኮች እንዲህ ያሉ ሲኒማ ቤቶች በስፋት ከፈታቸው በጣም ተስፋ የሚሰጥ ነው። ሁላችንንም የሚያነቃቃ ነው። እንደዚ አይነት ቦታዎች እየተገነቡ መምጣታቸው አንደኛ የቲያትርና የፊልም ኢንዱስትሪው ላይ እድገትን ያመጣል ማለት ነው። እድገትን የገበያ ተፎካካሪነትን እያመጣ ሄዳል። ሁለተኛ ግን ከዚህ ቀደም የነበሩ በተለይ በባለ ሀብቱ በኩል ተይዞ የነበሩ እና እድል የጠፋባቸውን ቦታዎች አሁን ላይ ግን ነጻ በሆነ የገበያ ውድድር ውስጥ ጥበበኛውን እንዲገባ የሚያደረግ ስራ ይሰራል ብዬ አስባለሁ እና ትልቅ ለውጥ ያመጣል በዛ ላይ ደግሞ ሲኒማ ቤቱ ዝም ብሎ አይደለም፣ በጣም ታስቦበት ለሲኒማ ተብሎ የተሰራ በመሆኑ በጣም ደስ ይላል፣ በጣም ተስፋ ይሰጣል። ካየሁትም መሰረት ለፊልም ስራው ገንቢና እንደዚሁም ተዋጽኦ ያላቸው ንብረቶች ናቸው እዛ ውስጥ ያሉት። ብዙ ነገር አለው፣ ሲኒማ ብቻ አይደለም። ሙሉ ህንፃው አገልግሎት ላይ እየዋለ ነው። የአርት ጋለሪ ያለውም አንድ ፊልም ለመስራት ሙሉ አልባሳት ተዘጋጅቶ ሙሉ ቀረጸው ስክሪፕቱ ተዘጋጅቶ የሚያልቅበት ስፍራም አለው። ላይብራሪም አለው። የህፃናት ሲኒማም አለው 592 አካባቢ የሚይዝ ይሄኛውም ሲኒማ ወደ 850 በላይ የሚሆኑ ሰዎችን ይዛል። በጣም ትልቅ ነው። በጣም ያማረ ነው ሲኒማችን። እንግዲህ በጣም ተስፋ እንዳለው እናያለን። ሲኒማ ቤቱን በተመለከተ ብዙ ቴክኖሎጂ ያለው ነገር የተገጠመበት እጅግ በጣም ደስ ይላል። መጠበቅ ይኖርብናል። መሰራቱ ብቻ ሳይሆን መስራት ይኖርብናል አንድ ግጥም ነበረ ይናገራል ፎቶ የሚል እንግዲህ እነዚህ ፎቶዎች በጣም በርካታ የሚናገሩት ነገሮች አሏቸው ይህ ያለንበት ክፍል በዚህ በአዲስ የሲኒማ ኮምፕሌክስ ውስጥ ያለ ትልቅ የፎቶ ኤግዚቢሽን የሚታይበት ክፍል ነው። የአዲስ አበባ የድሮ ገጽታ እና የአሁኑ ገጽታ ምን እንደሚመስል በጣም በሰፊው ፎቶዎቹ ይናገራሉ። እንግዲህ የፎቶግራፍም ጥበብ አንዱ የኪነ ጥበብ ዘርፍ እንደሆነ ይታወቃል። በተለይ ደግሞ ብሔራዊ ቲያትር የድሮ ገጽታና የአሁኑ ገጽታ እንዲሁም ደግሞ አገር ፍቅር በፊቱ ገጽታና የአሁኑ ገጽታ፣ የሰይጣን ቤት የድሮ ገጽታና የአሁኑ ገጽታ፣ ሲኒማ ኢምፔር፣ ሲኒማ ኢትዮጵያ የተለያዩ ሲኒማ ገጽታ ቤቶቻችንን የድሮውን ገጽታና የአሁኑን ገጽታ በጣም በሰፊው የሚያሳይ ነው። በጣም በርካታ ሰዎች እንደምታዩት የኪነ ጥበብ ባለሙያዎች፣ የሃይማኖት መሪዎች እና ጥሬ የተደረገላቸው እንግዶች የጎበኙት ይገኛሉ። አሁንም አብራችሁን ቆዩ። ራሱ ኪነ ጥበብ መሳሪያ ያልያዘ ተዋጊ ነው። ለሀገርም እድገት ይሆናል ህዝቦችንም ማነቃቅቶ አንድ ለማድረግ ይሆናል። የምንሰራቸው ስራዎችንም ደግሞ ሳንቸገር የፊልም ቤት ማነስ ስለነበረ በፊት አሁን ሳንቸገር ብዙ ፊልሞችን ለማስመረቅም ይሆናል። መድረኮችም ካሉት እንደዚህ የመድረክ ስራዎችንም በሰፊው ለመስራት ያገለግላል ብዬ አስባለሁ። አሁን እንግዲህ አርቲስቶችን፣ ጸሐፊዎችን፣ ደራሲዎችን፣ ስክሪፕት ጸሐፊዎችን ይፈታተናል። ፕላን ዝም ብለን ስናወራ የነበረው አሁን የተሰርቶልናልና። እና። ከዚህ ተነስተን ብዙ ስራ ይጠበቅብናል። የዘርፉ ባለሙያዎችም ሲኒማ አንድነትን ብሔራዊ መግባባትና ብልጽግናን የሚያረጋግጥ ወሳኝ መሳሪያና አንዱ ጠንካራ ልንጠቀምበት የሚገባ ዘርፍ እንደሆነ ይግባቡበታል።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 በተገቢ ሁኔታ በተገቢ ሁኔታ አይምሯቸው ላይ እንዲሰራበት ተደርጎ የተሰራበት ሁኔታ ነው ያለው። ለአዋቂዎችም ለህፃናትም ራሱን የቻለ ሲኒማ ቤት አለ። በተለይ ደግሞ ለህፃናት የተዘጋጀው የፊልም የሲኒማ ቦታ ለየት ባለ መልኩ ስለሆነ እስካሁን ካለን የሲኒማ ቤት አንጻር በጣም ቆንጆና ለስራ ተነሳሽነት ያበቃናል ብዬ አስባለሁ ለአሁኑ ትውልድ በኪነ ጥበብ ዙሪያ ላሉ ትልቅ አስተዋጽኦ ነው የሚያደርግላችሁ። ተጠቀሙበት ነው የምለው። እንግዲህ ህጻናትንም ቤዝድ አድርጎ መሰራቱ ታዳጊ ትውልድ ላይ በፊልም ኢንዱስትሪው እንቅስቃሴ ላይ አስተዋጽኦ እንዲያደርጉ የራሱ ባለ ያለው የበለጸጉ ሀገራት የምንላቸው አገራት የራሳቸውን አቅም በተለያየ መንገድ ሲኒማ ላይ ሲያሳዩት እናያለን። እኛም ደግሞ ሀገራችን ያለችበትን ሁኔታ በዚሁ በዚሁ በሲኒማቶግራፊው የበለጠ ማሳየት እንችላለ። የራሳችንንም ጥበብ ደግሞ ተጠቅመን የፈጠራ ስራችንንም ተጠቅመን ሰፊ በሆነ ሁኔታ አገራችንን መግለጽ እንችላለን። ኪነ ጥበብን ከማሳደግም አልፎ ለአገር እድገትም ትልቅ አስተዋጽኦ የሚያደርግ ነው። በኪነ ጥበብ ዘርፍ ላይ የተሰማሩ ሙያተኞች ከድርጅት ጋር በመቀራረብ እንደ ተቋም እንደ ሲኒማ ቤት ድርጅትም በቀጣይ ፊልም ማምረት ዋና ስራው ነው። ሶ ፊልም ሲያመርት በኪነ ጥበብ ዘርፍ የተሰማሩ ሙያተኞችን በቅርበት ይፈልጋል። በኪነ ጥበብ ዘርፍ ያሉ ሙያተኞች ከድርጅቱ ጋር በመቀራረብ በቀጣይ ጥራት ያለው ፊልም ለማምረት የሀገርን እሴት ባህል ሊያስተዋውቅ የሚችል ፊልም ለማምረት በዘርፉ የተሰማሩ ሙያተኞች ከድርጅቱ ጋር በመቀራረብ መስራት ይጠይቃል። ሲጀምር ከጠቅላይ ሚኒስትሩ ጀምሮ እስከ ክብርት ከንቲባ ድረስ ኑ ብለውና፣ ተደራጁ፣ ኑ ስሩ፣ አብረን እንስራ ብለዋል። ሜዳው ይሄው ፈረሱ ይሄው ተብሏል። ደረጃውን በጠበቀ ሲኒማ ቤት ውስጥ ከፍ ያለ ደረጃውን የጠበቀ ህዝቡን የሚመጥን ስራ ማቅረብ ደግሞ ይጠይቃል። ሲኒማ ቤት ብቻውን ዋጋ ስለሌለው ይህንን ለማድረግ ደግሞ እግዚአብሔር እዳ እንደዚህ የመሰለ ቲያትር ቤት፣ እንደዚህ የመሰለ ሲኒማ ቤት የተመቻቸ ለአርቲስቱ የተመቻቸ ነገር ከተሰራልን እኛ ደግሞ አብዝተን መስራት ይኖርብናል። የሲኒማ ኢንዱስትሪው በባህሪው በቴክኖሎጂና በግብአት ዘመኑ ያፈራቸውን ቁሳቁሶች እና ምቹ ስቱዲዮዎች ሊሟሉለት እንደሚያስፈልግ በመገንዘብ የኢትዮጵያ የፊልም ኢንዱስትሪ በዓለም አደባባይ ሀገራችንን እንዲያስጠራ ባህሎቻችንና እሴቶቻችንን እንዲያስተዋውቅ ብሎም የዘርፉን አቅም እንዲያጉለብት በማሰብ ጭምር የተገነባ ነው። የአዲስ ሲኒማ ኮምፕሌክስ በሚገርም ሁኔታ፣ በሚገርም የሳውንድ ጥራት፣ በሚገርም የሲኒማ አቀማመጥ በጣም ብዙ ሺህ ሰዎችን እንዲይዙ ተደርጎ መሰራቱ በራሱ በጣም በጣም ደስ ይላል። አዲስ አበባ እንደሚታወቀው በጣም ሰፊ ነች። ሰውን ሊመቸው በሚችለው ቅርቡ በሆነ አካባቢዎች እንዲያሉ የሲኒማ ቤቶች ቢፈጠሩ ሀገራችንንም ከፍ ያደርጋል፣ ገጽታዋንም የበለጠ ለመገንባት ይረዳልናል። ማህበረሰቡ ማህበረሰብ ደግሞ ይህን የመሰለ ሲኒማ ቤት እጅግ ኮምፎርቴብል የሆኑ ወንበሮች ቴክኖሎጂ በውስጣቸው ያቀፉ ሲኒማ ቤቶች የተሰሩ ስለሆነ ህጻናትንም እየመጡ እንዲዝናኑ ህጻናትም እርስ በርስ ብን ትምህርት ቤት በሚተዋወቁበት ልክ እዚህም መጥተው እርስ በርስ እንዲተዋወቁ በፊልም ዘርፉ የሚተላለፉ መልእክቶችን እየያዙ ለቀጣይ በኪነጥበብን ፊልምን በመጠቀም የራሳቸውን ፖቴንሻል ሊያወጡበት የሚችል ሰፊ ኦፖርቹኒቲ ነው። ከህፃናት አዋቂዎችን በዛ ልክ ያው ኮምፎርቴብል የሆነ እንትን ያለው ሲኒማ ቤት ነው ያለው። በዛ ልክ እየመጡ እንዲዝናኑ እንደ ማህበረሰብ ይጠበቃል ማለት ነው። የአዲስ የሲኒማ ኮምፕሌክስ ምርቃ ስነስርዓታችን እንግዲህ የተመለከታችሁትን ይመስል ነበር። የተለያዩ የመንግስት የስራ ኃላፊዎች፣ አርቲስቶች፣ እንዲሁም ደግሞ ጥሪ የተደረገላቸው እንግዶች በተገኙበት ነው የተከፈተው ና የተመረቀው እንግዲህ እንደምታዩት በጣም ነው የሚያምረው። በጣም ሰፊ ነው። በጣም በርካታ ወንበሮች አሉት። ምናልባት ከ ስምንት መቶ በላይ ሰዎችን ማስተናገድ የሚችል ሳውንድ ፕሩፍ የሆነ አሁን ያለንበት የአዋቂዎች ሲኒማ ሲሆን ቀደም ብሎ ደግሞ የህፃናት ሲኒማንም ደግሞ ተከታትለ ነበረ። ይህ የሲኒማ ኮምፕሌክስ ሲኒማ ብቻ ሳይሆን የተለያዩ ነገሮችን በውስጡ ያካተተ ነው። ጋላሪ ያለው፣ በጣም ትልቅ የሆኑ ስቱዲዮዎች አሉት። እንዲሁም ደግሞ ለኪራይ ዝግጁ የሆኑ የተለያዩ ክፍሎችን ያቀፈ ነው እንግዲህ አገልግሎት ጀምሯል። እየመጣችሁ የተለያዩ የኢትዮጵያ ሲኒማዎችን እንድትመለከቱ በዚሁ አጋጣሚ እንጋብዛለን። እንግዲህ ከሰይጣን ቤት የጀመረው የኢትዮጵያ ሲኒማ እዚህ ደረጃ ደርሷል። እንደዚህ አይነት መድረኮች መመቻቸታቸው ደግሞ ለኢትዮጵያ ሲኒማ የሚያበረክተው አስተዋጽኦ ቀላል የሚባል አይደለም። አብራችሁን ስለነበራችሁ እጅግ እናመሰግናለን። ቆይታችን ይህን ይመስል ነበር። በያላችሁበት መልካም ጊዜ